የቻይናው ፕሬዝዳንት ሺ ጂንፒንግ ለይፋዊ ላይፋዊ የስራ ጉብኝት ቬትናም መግባታቸው ታውቋል። ሺ ከቬትናም መሪዎች ጋር በቀጠናዊና ዓለም አቀፋዊ ጉዳዮች ዙሪያም ይመክራሉ ተብሎ ይጠበቃል። የቻይና ፕሬዝዳንት ሺ ጂንፒንግ ከቬትናም ዋቻቸው ከሎንግ ኳንግ ጋር የሁለት ቀናት ቆይታ ለማድረግ ሆኖይ ኖይ ሲደርሱም አቀባበል አድርገውላቸዋል። በሁለቱ ሀገራት ዲፕሎማሲያዊ ግንኙነት በቀጣይ አቅጣጫዎችና ስትራቴጂካዊ ጠቀሜታ ባላቸው ጉዳዮች ላይም ይወያያሉም ተብሏል። ሺ በቬትናም ዓለም አቀፍ አውሮፕላን ማረፊያ መድረሳቸው ሲሆን በኤክስ ገጻቸው ላይ አስፍረዋል ነው የተባለው። ቤጂንግና ሀኖይ የህዝባቸውን የወደፊት እጣ ፈንታ ለመወሰንና የጋራ ማህበረሰብ ለመገንባት አዲስ እቅድ እንነድፋለን ማለታቸውን ሺ በጉብኝታቸው ወቅትም ተናግረዋል። ከቬትናም ጋር ጠንካራ የንግድ ግንኙነት እንዲኖራቸው ጥሪ ያቀረቡት ሺ ከአሜሪካ የተጣለባቸውን ጠንካራ ታሪፍ ለመቋቋም እንደሚረዳቸውም አስታውቀዋል። ዛሬ ቬትናም የገቡት ሺ ጂንፒንግ ቻይና ከቬትናም ጋር ጠንካራ የንግድና የአቅርቦት ሰንሰለት እንዲፈጥሩና አሜሪካ በታሪፍ አማካኝነት ከምትፈጥረው ጫና መቋቋም እንደሚቻልም ገልጸዋል። አሜሪካ በቻይና ላይ ታሪፍ መጣል ከጀመረች ወዲህ ፕሬዚዳንት ሺ ሶስተኛ ብሔራዊ ጉብኝት በደቡብ ሲያዋ ቬትናም ሀኖይ እያደረጉ ናቸው። በዚህ አመት ቬትናም ወደ ሀገር ካስገባቻቸው ሸቀጦች 30 ቢሊዮን ዶላር ከቻይና የተገዙ ናቸው። በተመሳሳይ ወቅት ቻይና ወደ ዋሽንግተን 31.4 ዶላር የሚሆን ሸቀጦች መላኳም ተመዝግበዋል። የሁለቱ ሀገራት መሪዎች አርባ ስምምነቶች መፈራረማቸው የተጠቀሰ ሲሆን ከእነዚህም ውስጥ በመከላከያ ደህንነትና መሰረተ ልማት ጉዳዮች እንደሆነ ታውቋል። ከሁለት ቀናት የቬትናም ቆይታቸው በኋላ ሺ ወደ ማሌዥያና ካምቦዲያ ያቀናሉ ተብሎ ይጠበቃል። ፕሬዚዳንት ሺ ማሌዥያና ካምቦዲያን ከአስር ዓመት በፊት መጎብኘታቸውም የሚታወስ ነው። ሺ ወደ ሀገራቱ የሚያደርጉት ጉብኝት የንግድ ግንኙነትን ለማጠናከር እንደሆነም ተመላክቷል። ከቅርብ ዓመታት ወዲህ ቻይናና ቬትናም በቢሊዮን ዶላር የሚቆጠር የኢንቨስትመንት ግንኙነትም እንዳላቸው ይነገራል።

ሁለቱ ወገኖች ሸቀጦችን በማምረት ና በማቅረብ መተባበር አለባቸው ብለዋል ሺ ጂንፒንግ አክለውም ሀገራቱ በትብብር ኢኮኖሚያቸውን ማሳደግ እንዳለባቸው ና የንግድ ግንኙነታቸውን ማሳለጥ ይጠበቅባቸዋል ሲሉ ሺ አሳስበዋል አሜሪካ በቻይና ላይ የጣለችው ታሪፍ ጉዳቱ ለቻይና ብቻ አይደለም አሜሪካም የምታጣው ነገር ቀላል የሚባል እንዳልሆነ የፖለቲካ ተንታኞች በመናገር ላይ ናቸው አሜሪካ በፈረንጆቹ 2 ከቻይና ያስገባቻቸው ምርቶች 438 ቢሊዮን ዶላር እንደሆነ ከአሜሪካ የንግድ ቢሮ የተገኘው መረጃ ያስረዳል። አሜሪካ ለቻይና ያደረገችው ወጪ ንግድ ደግሞ 143 ቢሊዮን ዶላር ነው። ይህም ማለት አሜሪካ ከቻይና ጋር በምታደርገው የንግድ ልውውጥ 295 ቢሊዮን ዶላር የንግድ ጉድለት ገጥሟታል ማለት ነው። ቻይና ቬትናምን ጨምሮ በዚህ ሳምንት ከምትጎበኛቸው ሀገራት ጋር ጠንካራ የንግድ ግንኙነቶችን ለመፍጠር ትልቅ እንቅስቃሴ እያደረገች መሆኑ ከአሜሪካ በኩል የመጣባትን ጫና ለመከላከል ያግዛታል ሲሉ የፖለቲካ ተንታኞች ይናገራሉ።